እሷን ማላይበት ቦታ ነው መሄድ የምፈልገው። ከዚህ ከዚህ ሀገር የምታወራው ቤተሰብ አለክ እናታም የሚል ማንንም አልፈልግም። እሷን ማላይበት ከዚህ ሀገር ወጣለሁ። ምንም ነገር አልፈልግም። ይስፋላት። ለሷ አልፈልግም። እኔ እኮ ሳልረዳ ብታሳልፊ ይሄን ነገር አሳልፈሽ ቢሆን ኖሮ ማለት ነው ቢያንስ እሷን ለማግባት ትሞክሪ ነበር ከእኔ ጋር። እኔ እኮ ተሞ አናገርኳት እኮ ሂጄ ሳላናገር አቀርቼ አይደለም አንተ ጋር የመጣሁት። ዝም ብዬ የመጣሁ መስሎ ነው አይነት ስቃይ ውስጥ ገባ። እንደዚህ አይነት ስቃይ ውስጥ እንድገባ እኔ ላይ ትፈርዳላችሁ አይደል እናንተ። እይ ታሙ ስማኝ፣ እኔ እኮ ቤት ሂጄ አናገርኳት በቃ። ምክንያቱም የምታፈቅሪው ከሆነ አትግጁ በዚህ ልክ ልጁ እየተጎዳ ነው። ስለዚህ መረዳት ባለብሽ ልክ የምትረጅው ከሆነ ፍቅር ካለች ለምንድን ነው ለሱ ትክክለኛውን ነገር የማትነግሪው? ለምንድን ነው አብራችሁ የማትሆኑት ብዬሽ እኮ አናገርኳት። እኔ ይኸውልሽ በቃ ካናገርሻት በቃ ቴንክ ዩ። እኔ ግን እሷን ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ በተሙ ይቱ ተገኝቻለሁ ማለት ነው። ያው ተሙን ታውቁታላችሁ በደምብ በደምብ። እና ከተሙ ጋር ያለኝ ግንኙነት እንግዲህ ጓደኛዬ ነው፣ በጣም ብዙ ነገር አድርጎልኛል። ከዚህ በፊትም ከሌብ ጋርም እንድታረቅ ያደረገኝ እሱ ነው፣ ምናምን ይረዳኝና ታውቁታላችሁ ሁሉንም ነገር እና ከእሱ ጋር ያለኝን ግንኙነቶች ወይም ምናምን ጓደኛዬ ነው ከልብ ጥሩ ሰው ነው። እና ዛሬ ደግሞ እሱን የሚጎዳ ነገር ሳይ ና ሲሆን መቋቋም አልቻልኩም። ማለት ማወቅ ያለበትን እውነታውን ነገሮች እሱም እናንተም መገንዘብ አለባችሁ ብዬ ሳላሰብኩኝ ዛሬ እንግዲህ በእሱ ዩቱብ ተገኝቻለሁ ማለት ነው። የተገኘሁበትም ምክንያት ቤዛን ታውቋታላችሁ። ያው ፍቅረኛ አይደለችም ግን፣ ያው ለእኛም ግራ ገብቶናል፣ ለእናንተም ግራ ገብቷችኋል። እሱ ግን ደግሞ እሷን አፍቅሯታል እና እሷ ያው እሱ ጋር ያላት ስሜት ሪል ይሁን አይሁን ደግሞ ሪ በማጣራበት ምክንያት አጣርቼ ለእኔም ግራ የሆነኝን ነገር ለእናንተም ትክክለኛውን ውስጥ ያለውን ነገር ልንገራችሁ ብዬ አሰብኩኝ። ምክንያቱም ተደባብቆ ሲያልፍና ነገሮች ሳይወሩ ወይም ደግሞ ነገሮች ሳይታወቅ እሱም ሳያውቅ ሲቀር አሪፍ አይደለም ብዬ አስባለሁ። ምክንያቱም ተሙ በጣም ነው የሚያፈቅራት ቤዝን። ነገሩ ጓደኛ ነበሩ። በጣም ብዙ ጊዜ አብረው ነው የቆዩት። ካወቃሉ፣ እኔ ከማውቀው በላይ ነው አብረው ብዙ ጊዜ የቆዩት። ምክንያቱም ተሙ እኔን ከሚያቀኝ ከኔ ጋር ጓደኛ ከመሆኑ በፊት ነው ከእሷ ጋር ጓደኛ የሆነው እና አብረው በጣም ቤስፍሬንድ ሆነው ብዙ ነገሮችን አብረው ያሳለፉትን ነው። ዛሬ ግን እሱ በፍቅሯ ተይዞ ምናምን ነው ያለው። በጣም ነው የሚያሳዝነው፣ ምክንያቱም በጣም ብዙ ነገሮች ደርሶበታል። ካያችሁ አይታችኋል፣ ቪዲዮ ላይ የተለያዩ ነገሮች ደርሰውበታል። ተደብድቧል። በጣም ብዙ ነገሮች ተፈጥረዋል። በቻናሉ ላይ አይታችኋል እና የተፈጠሩትን እያንዳንዱን ነገር ሁላችሁም ተረድታችኋልም አይታችኋልም። እና ነገሮችን ደግሞ አሁን ላይ በይቅርታ ለመፍታት ሞክረው ነበረ ግን ደግሞ እኔ አልጋበኝም ምክንያቱም ይቅርታ መባባል ጥሩ ነገር ሆኖ ሳለ አንድ ሰው ደግሞ ይቅርታ ሲያደርግለትም ወይም ደግሞ ይቅርታ የሚደረግለትም ሰው ንጹሕ ሲሆን ደስ ይለኛል። ምክንያቱም እሱ በዚህ በኩል እንደሚያፈቅራት ነው የማውቀው። እሷ ጋ ግን ስሜት የለም። የሆነውም ነገር እሷ ፍቅረኛ አላት ሌላ ጓደኛ እንዳላት ሰምቻለሁ አይቻለሁም። ከአንዴም ብሎት ያውረው ሆነው አይቻለሁ። ያ ነገር ግራ ጋብቶኝ እስካሁንም መጥቼ ለተሙ ያው በስልክ ምናምን ለማስረዳት እሞክራለሁ። ግን ተሙ ካለው ፍቅር አንጻር፣ ለሷ ካለው ቦታ፣ ከሁሉ ነገር አንጻር እኔ የምነግረው ነገር ሊዋጥለትም ሆነ ሊትልልለትም አልቻለም። ምክንያቱም በጣም ነው የሚወዳት። ግን አሁን ላይ ደግሞ እኔ መጥቼ ለናተም እሱም ደግሞ መረዳት ያለበትን ነገር ዛሬ ላይ ለማስረዳት ለመናገር ፈልጌ እንግዲህ ዛሬ በራሱ ቻናል መጥቻለሁ ማለት ነው። ምክንያቱም በቃ ማወቅ አለበት ፍቅረኛ እንዳላት ማወቅ አለበት እናተ ማወቅ አለባችሁ፣ እና ላናግር እሷንም ማናገር ባለብኝ ወይ አናግራታለሁ። በእርግጥ ግን አሁን ደግሞ እሱ ማወቅ ስላለበት ፍቅረኛ እንዳላት ማወቅ ስላለበት ተሙን እንግዲህ ጠርቸዋለሁ። ያው እመጣለሁ ብሎኛል። ግን ደግሞ እንደዚህ አይነት ወሬ እንደማወራው ካሜራ እንዳያዝኩ ምናምን አያውቅም ያው ኖርማል ቤት ነው ያለው፣ ምናምን ደብሮታል፣ ምናምን ታርቀዋል። በእርግጥ ግን ያው ብዙ የደወለችለት ምናምን ስላለ ሆነ ምናምን ያው ታውቆታላችሁ፣ ፍቅር ሲይዛችሁ ምናምን ሰው እንዲከባከባችሁ ምናምን እንዲደውላችሁ ምናምን ትፈልጋላችሁ። ግን ያው እንደዛ አይነት ነገሮች ስለሆነ ሆነ አንዳንዴ ይደብረዋል ምናምንና ሲልጋብዛ አይነት ነገር ብዬ ጠርቸዋለሁ። እንግዲህ ተሙ ሲመጣ ደግሞ ይሄንን ነገር ግልጽ አድርጌ እነግረዋለሁ ለእናተም ለሱም ያለውን ነገር ግልጽ ማድረግ ስላለብኝ ነው። ውድ ቤተሰቦቻችን እንግዲህ እውነታውን ማወቅ አለብን፣ ሁላችንም ቢሆን በእውነት ነው መጓዝ ያለብን ብዬ ነው አስበው። ምክንያቱም ማንም ደባብቆት ሆነ የሆነን ነገር ሸፋፍኖት ምናምን ሲያድፍ ደስ አይለም። ሁሉንም ነገር ግልጽ ሲሆን ነው ደስ የሚለው። መናገርም ባለባት ልክ መናገር አለባት እሷም እና እንግዲህ ቤተሰቦቻችን ደወታውን አበረታቱት። ላይክ ሳብስክራይባችሁ አይለየው። እንግዲህ ሞራል ስጡት፣ ከፍ ከፍ አድርጉት። አስር ሺህ አልገባም ነባትሽ ላይን ያለው እስኪ ዛሬ እንግዲህ እኔ በሱ ቻናል መጥቻለሁ በሱ ቻናል መጥቼ ደግሞ እኔ ያክል ሳብስክራይብ በእኔም እንደሚያገኝ አሳዩ። ፍቅራችሁን አሳዩ። ምክንያቱም ለተቡ ፍቅራችሁን ምታሳዩ 10 ሺህ ስታስገቡት ነው፣ ውድ ቤተሰቦቻችን። ያው እንግዲህ አብሮነታችሁ አይል የሚላለው እሱ ሲመጣ ይቀጥላል። ከዚያው አብራችሁ እንግዲህ፣ ውድ ቤተሰቦቻችን፣ ተሙ እየመጣ ነውና እዚህ ጋር ባወራው ይሻላል። ምክንያቱም ወደ ጻጋር ከኩን ካፌ ጫጫታ ነገር ይኖራል አለና ተሙ እዚህ ሲመጣ ሰውሻ እንዴት ነህ? እንትን የጠፋሁት እንደዚህ በቃ ከላገኘው ምናምን ነገር አልሽም። አዎ ዛሬ በቃ ፈለግኩ እና ውጣ ብልክም ልትወጣልኝ አልቻልኩም። ስለዚህ ልጋብዝ ክስልክ ወጣ። አያችሁ ግብዣ ሲወድ። አይ አይ አልጋብዝ የሚቀርብሽ አይ እኔ በላለው ምናምን ደስ ይላል ምናምን። አዎ በጣም ነው የሚያምሩ አይደል? ድሪንነቱ ነው ደስ ይላል። እንዴ ነሽ? አሎ አዲስ ነገር ልጋብዝ። እንድጋብዘኝ ይይኩ ምን ልጋብዝሽ? ያ ነገር ጋብዘኝ። በቃ ያው ደሞ ጋባጁ ነኝ፣ ጠሪዋ አንቺ ምን ችግር አለው ታዲያ፣ አንተ ትጋብዘኝ። ዛሬ ወሳኝ የሆነ ነገር ነው ላወራ ከፈለኩትና ነገሩን በቃ ከባድ ነው ግን ላንተ ምን እንደማ ምን አድርጊ እንደምነግርህ ንሽ አላቅም። ትንሽ ከብዶብሃል አሁን ካለህበት ሁኔታ ንጃተው ሚይዝ ጋር ነው እና እዚህ ጋር ሆነን እንንገርክና ወደ ታውር ካፌው እንሄዳለን ከነገርኩ በኋላ አይሻልም? ምንድነው እንግዲህ ማለት ነገሮችን ያው ሳላጣራ ምናምን አይደለም እያወራሁ ያለው እና እንዳ እንዳይደብርክ እና ካስደበርኩ ደግሞ ይቅርታ። ያው ካም ከማድረጌ በፊት ግን ቤዝ ከቤዝ ጋር እንዴት ናቸው አሁን ላይ ከቤዝ ጋር ትዳውልልሃለች ብዙም አንደዋወልም። አይ እንደዚህ ከታረቅን በኋላ ልጁ ከመጣ በኋላ ብዙም አንገናኝም። ያው ብቻ ምን እየተፈጠረ እንዳለ እኔ አልገባኝም። ምነ እሱን ሰላም በኩኝ ነው ማለት። ታርቃችኋል በእርግጥ መታረቃችሁ ሰላም ማውረዳችሁ ናም ደስ ይላል። ምክንያቱም የሰው ልጅ ሰላም ሲኖረው ምናምን ደስ ይላል። ግን በቃ ማደውልልክ ምናምን ሰሞኑንም ያው አብራችሁም ቪዲዮ ለመስራት ብዙ ጊዜ አልተገናኘችም። ጠፍታችኋል አይደለች ላይ ያው እሷም እሷም አንደኛ ስልክ ምናምን ምንም ሞክሬላት ነበር፣ ግን ያው አታነሳለኝም ምናምን። አዎ ኋላ እደውላለሁ ምናምን ትለኛለች። በቃ አልፈለገችም። ግን ብቻ የሆነ ይሄ ፍቅር በጣም ናፍቃኛለች ደግሞ ባገኛት ባወራት ምናምን። ጓደኛሽ አይደለች? ታወራላችሁ፣ ትገናኛላችሁ በየጊዜው ተሟላ አይደለ ላገኛት አልቻልኩም። ትንሽም ደግሞ አሞኝ ነበር ወባ ምናምን ነገር ትንሽ አሞኝ ነበር። እሱንም ብነግራት ያሞኝ ነበር ብዬ በዛም እንድጠይቀኝ ነበር የፈለግኩት። አሞኝም ማንም ሰው አጠገቤ አልመጣ። አሁንም ሰው አልፈለግኩም፣ እሷ ብትመጣልኝ ና ብታይኝ ባያት አፍቃኝም ስለነበር ትንሽ በቃ አይኗን ባይ ምናምን ብዬ አስብ ነበር፣ እና አላገኘሁ። ከባድ ነገር ነው። ሄድካ አይ ረዳዋለሁ። ምክንያቱም ያው እኔ በእናንተ ላይ በፊት ስቅ ነበረ ገለድ ነበር፣ እና ግን ያው በእኔ ላይ ደርሶብኝ ማድረግ አይቻልም። እንግዲህ ግን ከዚህ ነገር እንዴት መውጣት እችላለሁ? ወይስ እሷ አሁን አፍቅራኝ ናለች፣ ወደ እኔ ተመልሳለች የሚል ነገር ላይ እነኛለሁ። እንዴት ነው የሚለው ነገር በጣም እያወዛገበኝ ነው ያለውና፣ ማለት ነው፣ እድኔ ትመጣለች ስል ትርቃለች፣ ራቀችኝ ስል ትቀርበኛለች፣ ግራ ተጋባው። ሲልካ ማለት ነው እኔ ጓደኛሽ ናት እኔ እኮ ተሙ፣ ያው ማለት እንደዚህ ስትሆን ያለክን ነገሮች ምናምን ነገር አውቃለው፣ ገብቶሃል ያው ያስልክ ማወራ ካለው አንዳንዴ እና እንደዚህ እሷም የምትሆንበት ምክንያት ይኖራታል ብዬ አስብ ነበር። ገባክ? ነገሮችን በቃ አንተም ካለክ ነገር ምናምን ሳይ ከምትጨናነቀውም አንጻር ሳይ ምናምን በቃ ነገሮችን ለማየት በእሷ ጎንም ያለውን ነገር ለማጣራት ሞክሬ ነበረ፣ ግን የሰማሁት ነገር እና ያየሁት ነገር በጣም የሚደብር ነው። ማለት እኔ አልጠበኳትም። ቤዝን እኔም አውቃታለሁ፣ ወዳታለሁ፣ ጓደኛዬ ናት። አንተም የእኔም ጓደኛ ናት፣ ግን እኔ እኔ አላቅም። ማለት ይሄን ነገር ስነግርክ እኔ ምን አድርጌ ነው ማገናዘብ እንዴ ነው እንደዛ መታሰብ? እሷ እንደዚህ አታደርግም። ከእሱ ጋር እኮ የተለያየ ቦታ ይሄደች ነው ወይ ነ ፕራንክ በዚህ ነገሮችን ለማየት ማትፈልገው እሷ እንደዚህ አይነት ነገር አታደርግብኝ። አንደኛ ነገር ስልክ በዚህ ሰሞን ደግሞ አራት ቀን አምስት ቀን ሆኗቸዋል። ቪዲዮ እንኳን ከሰራችሁ አብራችሁ ያ ነገር ደግሞ እንደዚህ የምታወሪው እና የውሸትኝ ነው። ኧረ በእናታችሁ እኔ ላይ እንደዚህ አይነት ሙዳት ትጫወቱብኝ፣ ለምን ነው የምታሰቃዩኝ እናንተ? እሷ ከተለያየች ከፈለክ ላገናኝህ፣ እነሱን ላገናኝህ፣ ሁለቱን ላገናኝህ ወይ በቃ እሺ ተይኝ ምን ብዬሽ እንዳወራ ነው እምትፈልገው አሁን እሺ አንተ ለምንድን ነው ከነገሮች ነገሮቹን ግልጽ አድርገው ሰው ሲነግርህ ከዛ ለመሸሽ እና ነገሮቹ ትክክል አይደላቸውም ብለው ብለክ እንትን ለማለት የምትሞክረው እኔ እኮ በእሷ ህይወት ውስጥ የገባውን እስካሁን ድረስ እንደዚህ እየገባሁ አይደለም ሁለታችሁም ተስማምታችሁ ይኖራችሁ ነው ግን አሁን ደግሞ እሷ የራሷን ህይወት መኖር እፈልጋለሁ እስካለች ድረስ ጓደኝነታችሁ እንዲቀጥል አትፈልግም ይኸውልሽ ለቃ የውሸቷን ነበረ ከእኔ ጋር እንደዛ ስታድርግ የነበረው ብላ የመጣችው ከዛ ከተጠላት ጥል ነው አይደለም። ስለዚህ ጥሉ ነው አይደለም። ሸወዱኝ ማለት ነው። እነሱ ምን ሸወዱኝ ማለት ነው አሁን እያልኩ በፍቅራቸው መሀል ገብቼ እኔ እንደዚህ ሳድርግ የነበረው ብሎ የሚያወራው ውሸቱን ነበረ አላቀም። የሚያወራው ውሸት ነው እሱ፣ አላቀም እሱ አላቀም። ማድረግ ያለብህን አሁንም ቢሆን ማየት ያለብህን ነገር ማየት በምትችለው ልክ፣ ይሄ ፍቅር አይደለም። እኔ ከሷ ጋር እንደታረቅኩ በሰላም እንደታረቅኩ አብሬያት እንደምሆን አብሬያት እንደምኖር ነው ማቀው ተሙ፣ አብሬያት እንደምኖር ነው ምታስበው። ብዙ ነገሮችን አስተካክላ እንደምትመጣ ነበር ሲጠብቀኝ ነበር። በቃ አይሆንማ። እንዴት ነው ማይሆን? ስለዚህ አይሆንም። ከሷ ጋር መኖር አልችልም። ከሷ ሌላ ከማን ጋር መኖር አልችልም። ራሴን እንዳጠፋ ትፈልጋላችሁ እንዴ? ለምን ነው ማትኖረው ታዲያ? ለምን ከምን አርግሽ? ሴት ሰው ብቻ ናት። ለእኔ ከእሷ ሌላ የሚታየኝ ሰው የለም። ስለዚህ መንቀት አለበት፣ ጸበል መውሰድ ካለብንም እንወስድ። አለበት እኔ ምንም በሽታ ሊያዘኝም እኔ በቃ የሷ ፍቅር ነው በሽታ ይሆንብኝ። አይደል ተሙ፣ አሁንም ቢሆን ሰው እያስረዳ ያለውን ነገር ለመረዳት ሞክር። ከዚህ በፊትም እኔ ላስረዳው ይርካ፣ ከዚህ በላይ ምን አርግ ልረዳችሁ? በቃ ስለዚህ አሁን እሷ መተው ካለበት ታውቁ። ወንዶቹ መጡ ምንድነው? አስፈራሩኝ ስለዚህ፣ ለምኑኝ ያፈቱ አይደለ? ከዛ በኋላ እኔ ወደ ፍቅራችሁ መልሰናል ብለው ሴሌብሬት ተደረገ ምናምን ነገር ፍቅራችሁ ሲጀምር ፍቅር አልጀመራችሁም። ታውቃለህ፣ አንተ ነህ ፍቅር ውስጥ ያለው እንጂ እሷ አይደለችም። የፍቅር ጥያቄ ነው ያቀረብኩላት፣ አፈቅርሻለሁ፣ እወድሻለሁ ነው አይደለ? መለሰችልክ? መለሰችልክ? እሺ ባት መልስልኝም እኮ በሰዓቱ እኔን መተው ሲሉኝ የነበረው እኮ እንዳስታረቁኝና አብረን እንድንሆን እንደፈለጉ ነው የሚያሳይ ሁሉም ነገር። ተሙ፣ እሷ አይደለችም፣ ያፈቀረችው አንተ ነህ። አሁንም ቢሆን ንቃ፣ መንቃት ባለብህ ክሊክ ንቃ። ስለዚህ አሁንም ቢሆን እሷ እኔ ከሳለ ከማጋር መኖር አልችልም። ትችላለህ? እንደዚህ አይነት ውሸትና ክፉ ሰው እኔ ላይ ከሆነች እኔ ምን አይነት ሰው ምን አይነት ሰው እንደሆንኩ አሳያታለሁ ማለት ነው። ተሙ፣ እኔ ከፈለክ፣ እኔ ምን አይነት ሰው እንደሆንኩ አሳያታለሁ። ግን እኔ በእሷ ፍቅር እንደዚህ የተሰቃየውና እያበድኩ ነው ያለሁት ሄድካ እያየሽ ነው ሁኔታ አይደል? አይደል? ስለዚህ ለዚህ እኮ ነው አሁንም ቢሆን ትክክለኛውን ነገር አድርግ። እሷ እንደሆነች ከሌላ ሰው ጋር ናት። አይኔ ሌላ ሰው ማየት አይችልም። ሰው ለምንድን ነው የማትረዱት እናንተ? እሺ ምን ላድርግ? አንቺ አታውቂም ፍቅር ምን እንደሆነ እኔ እኮ ተማ አናገርኳት እኮ፣ ይሄ እጄ ሳላናገራት ቀርቼ አይደለም አንተ ጋር የመጣሁት ዝምብዬ መጣ መስሎኝ ነው አይነት ስቃይ ውስጥ ገባ እኔ እንደዚህ አይነት ስቃይ ውስጥ እንድገባ እኔ ላይ ትፈርዳላችሁ አይደል? እናንተ አይ ታሙ ስማኝ፣ እኔ እኮ ቤቷ ሄጄ አናገርኳት። በቃ ምክንያቱም የምታፈቅሪው ከሆነ አትጉጁ፣ በዚህ ልክ ልጁ እየተጎዳ ነው። ስለዚህ መረዳት ባለብሽ ልክ የምትረጁው ከሆነ ፍቅር ካለች ካለሽ፣ ለምንድን ነው ለሱ ትክክለኛውን ነገር ማትነግሪው? ለምንድን ነው አብራችሁ ማትሆኑት ብዬ እኮ አናገርኳት። እኔ ይኸውልሽ፣ በቃ ካናገርሻት በቃ ቴንኪ ብለኝ። ግን እሷን ቤቷ ሄጄ ነው ማናገርን እንፈልገው የምንድነው የምትሄደው እሱ ማን እንደሆነ እሱን ማጣራት ፈልጋለሁ እሱን ማን ላገናኝ ከሱ ጋር አገናኝኝ። አለቀውም ሲጀመር ማውራት እሱን ፈልጋለሁ። አገናኝኝ። በአካል አገናኝኝ። ማገናኘት ካለብኝ እኔ አገናኝኝ። አሁን አንተ እሷንም፣ አሁን አሁን አሁን አሁን ነው ማውራት፣ አሁን ቦታ ስለነ ወይዳእ እንደዚህ ይህን ሁሉ መከራ በሷ ሳይ ይህን ሁሉ ስቃይ ሳይ ልሷ ምንም በቃ ፍቅር መስሎ አይታያትም ማለት ነው። ኔ ልፋት ለማብዬ ነው እንደዚህ ይሁን ከሎት እሷ ጋርም የሆነ እውነት አደለም። ስታስቢ አንቺ ለማብዬ ነው ይህን ሁሉ መከራ ነገር የተቀበልኩት። እሷ እኮ ግዴታ አንተ ማፍቀር የለባትም አደለ? በደንብ ነው ነው ማፍቀር ያለባት። ታገኛለች እኮ ሲጀመር፣ በደንብ ነው ማፍቀር ያለባት ጓደኛሞች ናቸው አይደለ? በቃ እሺ፣ እኔ የራሷን ህይወት መረጠች። በቃ እሺ፣ እኔ ስደት መርጣለሁ። ከዚህ በኋላ አይኗን ማየት አልፈልግም። ለምን ስደት ነው? መታወር ስለምን ስደት ነው ታሙ? ስለዚህ ነገሮች አንተ ግልጽ። እኔ ምን ላድርግ ከዚህ በላይ? በቃ ምንም ማድረግ እኮ አልችልም እኔ በጣም ተሰቃየው። በእሷ ህይወት ተሰቃይቻለሁ፣ ግን በቃ አሁን ምርጫ የሚሆነው ስደት ነው። በቃ ስደትና ስደት ነው። ምክንያቱም እሷን ማላይበት ቦታ ነው መሄድ የምፈልገው ከዚህ ከዚህ ሀገር። ስለምን ስደት ነው የምታወራው? ቤተሰብ አለ እኮ። ማንንም አልፈልግም በቃ። ለምንድነው? አሁን እሷን ማላይበት እሷን ማላይበት ከዚህ ሀገር ወጣለሁ። ምንም ነገር አልፈልግም። ይስፋላት ለእሷ። ተሙ እኔ ተሙ ነገሮች እራሴ ማጥፋት ነገሮችን ግልጽ አድርጌ እየተናገርኩኝ እያለ አሁን አንተ እንደዚህ አይነት ነገሮችን ስታወራ እኔ እንዲቆጨኝ አታደርጉም። ተሙ እኔ እኮ አንተ ነገሮች እንዲገባክ እና ነገሮችን ግልጽ እንድታደርግ ስለፈለግኩኝ ነው። ገብቶሀል አይደለም? እሺ አሁን ተሙ በእናትህ እንደዚህ አትሆን፣ በእናትህ

አንተ ደግሞ እዚህ ጋር አንተ ነክ እያፈቀርካት ያለው በፊት ምሳን ደግሞ እንደማታፈቅር ጓደኛሞች እንደሆናችሁ ነው የምታውቀው። ግን ስለዚህ አሁን እሷ ደግሞ ካፈጠረች ብዙ ነገር እኮ እንደምትወደኝ እንደምታፈቅረኝ አይ አይደለ። ከዛ በኋላ ደግሞ እኔ የራሴን የውስጥ ፍቅር ጥያቄ ጠየኳት። ይሄ ኃጢአት ነው ወይ? ስለዚህ አሁን እኔ ለሷ ያልሆንኩላት ነገር አለው። ስለዚህ ነገሮች ምንድን ነው እኔ ያለውንኩትን ለሷ ምንም ነገር ማውራት አልፈልግም። በቃ ተኝ በቃ አንቺ። ሂዱ በቃ ካጠገቤ ላይ ሂጂ። በቃ አንቺ፣ አሁን እኔ ለምንድን ነው በቃ ነገርሽኝ አይደል? በቃ እኔ ለእሷ ይስፋላት። ይሄን ከምንድነ ነው እንደዚህ መታወራው ቆይ ምን አይነት ሀሳብ ነው የምታወራውአዳለውሰደዳለ ምንነነገወእት ህይወት አይቀጥልም። ምንም ህይወት የሚቀጥል ነገር የለም። እሷን ማላየት በት ሀገር እዚህ ከሆንክ ራሴን አጠፋለሁ። ን ለ ነገር ብዙ ነገር ሆኛለሁ ነው ሰራው። ያለ አሁን እዚህ ጋር የራሴን ድብርት እና የራሴን አዘን፣ እኮ ጠንካራ ሆኜ እኮ አንተ ለማውራት የመጣሁት በቃ፣ ነገሮችን ከቻልክ ፊክስ አድርገህ ራስክን አረጋግተህ ጠንካራ መሆንክን ማሳየት እንዳለብህ ለማውራት ነው። በቃ እኔ ምንም ነገር አልፈልግም። በቃ ሂድ። ሰላም